መንፈሳዊነት ላይ ትልቅ አዚም ሆኖ እድገታችንን አቆርቁዞ ዛሬ አዳዲስ የእምነት ተቋሞች ራሳቸውን አደራጅተው በታሪክ ውስጥ ሳይኖሩ እንደኖሩ አድርገው ሲናገሩ የእኛ ጠጓር ብልጡ ይቀጠቀጣል። ሁን እንዲው ዝም ብሎ ማወናበድ ባህሪው ስራው ነው። የክፋትም አለቃ ነው። በመንፈሳዊነት ላይ ደበኛ ነው። ዳዊት ደጋሚ ነው። አብሮህ ይሄዳል፣ አብሮህ ይወጣል። የሚፈራውን ነገር ግን አስተማርኳችሁ እኮ የሚፈራው ነገር ተከታታይ ስግደት አይወድም፣ ተከታታይ በጎ ነገር አይወድም፣ ቅንነት አይወድም። ሌላው ጠቋር አገልጋይ ሆኖ አንደበቱ ክፉ ነው፣ ሀሜተኛ ነው። የሚያደርገው ሌሊቱን ሙሉ ስታገለግል ቆይና ከትንሽ ደቂቃ በኋላ ሀሜት ይጀምራል ፍቅር የለውም ሰላም የለውም ቅንነት የለውም በጎነት የለውም ትቢት ነው የትቢት መንፈስ ነው ይታጀራል አውቄያለሁ ብላል ይገሰላል ግስትና ነው የሚያደርገው ይሄ መንፈስ በክርስቲያናዊ ህይወት ላይ ያለው አደጋ የማስመሰል ሆኖ ከባድ ነው ከባድ መንፈስ ነው ብዙዎቻችን የከሰር ነው በዚህ መንፈስ ነው አደገኛ የሆነ መንፈስ ነው። እና ኒቆዲሞስ ይሄን የመንፈሳዊ ህይወት ጉዞ በባህላዊ አቅጣጫ እየሄደ የብሉይ ኪዳንን በወግ ስርዓት ብቻ መምራት እንደማይቻል ክርስቶስ ሲነግረው እንዲህ ነው ያለው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል? በቃ። ይሄ በቃ እዚህ ላይ ነው አሁን የሚቆመው። ኒቆዲሞስ ከዚህ በኋላ ሌላ መልስ ከክርስቶስ ጋር አይናገርም። መምህር ሆነ እንደመጣህ እናውቃለን፣ ምልክቶቹ ሁሉ የእግዚአብሔር ስራ ያለበት ነው ብሎ ከተናገረ በኋላ እዚህ መጨረሻው ላይ ይህ እንዴት ሊሆን ይችላል? እንዴት ሊሆን ይችላል? ማርክሲስቶች ተነስተው አለምን በሙሉ በዚህ በመናፍስቱ አሰራር እንግሊዝ ስታዋርሳቸው ማኒፌስቶ የሚል ነገር አወጡ። ያ የተዋረሱበት መንፈስ ከሰው ደም ጋር የተያዘ ስለነበረ በሚያወጡት የፍልስፍና ሎጂክና የአስተሳሰብ ሪኦት ውስጥ የሚናገረው ክፉ ዲያብሎስ ከደም ጋር ስለነበረ የተናገሩት ሪኦት ዓለም ከስልሳና ሰባ ሚሊዮን ህዝብ በላይ በጦርነት አስፈጀ። የአንደኛውና የሁለተኛው ዓለም ጦርነት መንስኤው ከዚህ ከመናፍስት ጋር የተዋረሱ ሰዎች ያወጡትና የተናገሩት ቋንቋ በከበርቴው ላይ፣ በነገስታቱ ላይ የሚያሳምስ መንፈስ ስለነበረ ከሰባ ሚሊዮን ህዝብ በላይ ደም ጠጣ። አየህ፣ ይሄ ማለት ምንድን ነው? የእግዚአብሔር ኃይልና ጥበብ እንዴት ሊሆን ይችላል? ጥያቄ ነው። በቃ እንዴት ሊሆን ይችላል? የቤተ ክርስቲያን መድህንና የደህንነት የስነ ምግባር ኃይል ሲመጣ እንዴት ሊሆን ይችላል? ከመናፍስት ደዌ ስትድኑና ህይወታችሁ ወደ ነበረበት ስብዕና ሲመለስ እንዴት ሊሆን ይችላል? በቃ እንዴት ሊሆን ይችላል? የሁላችንም ጥያቄ ኒቆዲሞስ ጠይቆልናል። ለፈላስፋዎቹም ለኬሚስትሮቹም ለባዮሎጂስቶቹም ለፖለቲከኞቹም ለአይዲዮሎጂስቶቹም ለሪኦት ዓለሞች እንዴት ሊሆን ይችላል? ይሄ ሁሉ ይሄ ሁሉም የምናየው የሚመጣው ጥያቄ ይሄ ነው። ዓለም ሁልጊዜ በጥያቄ ውስጥ እንድትኖር ኒቆዲሞስ ጠይቋል። እንዴት ሊሆን ይችላል? ስሙም ኒቆዲሞስ በግሪኩ እንዳልኳችሁ ድል ነሳው ወይ አሸናፊ ማለት ነው።